መጽሐፈ አስቴር ምዕራፍ አምስት ከዚህ በኋላ በሦስተኛው ቀን ልመነዋን በጨረሰች ጊዜ የሐዘኗን ልብስ አወለቀች፣ የተድላ የደስታዋን ልብስ ለበሰች። የምታስፈራም ሆነች። ሁሉን የሚመለከት የሚያድን እግዚአብሔርንም ለመነችው። ሁለቱን ደንገጡሮቿን አስከትላ ሄደች። ትወዳታለችና ለአንዲቱ ግን ትራራላት ነበር ሁለተኛ ሁለተኛይቱ ልብሷን ተሸክማ ትከተላት ነበር። እርሷ ግን በጌጡ ሁሉ ፈጽሞ አጊጣ አምሮባት ነበር። ወደ ወዳጆቿም እንደምትሄድ ፊቷን የሚያበራ ሆነ። ልቧ ግን ሞትን ከፍርሃት ከመፍራት የተነሳ አዝኖ ነበር። በሩን ሁሉ ገብታ ወደ ንጉሡ ደረሰች። እርሱ ግን በጌትነቱ ዙፋን ላይ ተቀምጦ ነበር። ዋጋው ብዙ የሆነ ሁለንተናው እንቁና ወርቅ ያለበት የሚያስፈራ ልብሱን ለብሶ ነበር። ፈጽሞም ያስፈራ ነበር። ፊቱም ከልቦናው ጋር ተለውጦ በአይነ ማዕት አያት። ንግስቲቱ አስቴርም ከፍራት የተነሳ እንደ ቅጠል ጠወለገች፣ ለመውደቅም ተፍገመገመች። በፊቷ የምትሄድ የብላቴናዋ ራሷን ተደግፈች። እግዚአብሔርም የንጉሱን ልቦና ወደ የዋህነት መለሰው፣ ታገሳት። ከዙፋኑ ተነስቶ ስቦ ባጠገቡ ካጠገቡ አስቀመጣት። በበጎ ቃልም ያባብላት ጀመር። የአገራችን ስርዓት ልዩ ነው ነውና እንዳትሞች እኔ ወንድምሽ ነኝ፣ አስቴር ምን ምን ሆንሽ አላት። የወርቁን ዘንግ አንስቶ በአንገቷ ላይ አኖረው እቅፍ አድርጎ ይዞ ንገርኝ አላት። አንተ ድንቅነህና ፊትህም መፈራትን የተሞላ ነውና፣ ከጌትነትህ መገለጥ የተነሳ ጌታዬ እንደ መልአክ እግዚአብሔር ሆነህ ባየሁ ጊዜ ልቦናዬ ደነገጠብኝ። ስትናገርም ደንግጣ እንደ ቅጠል ጠወለገች፣ በግንባሯ ፍግም ብላ ወደቀች። ንጉሱም ደነገጠ፣ ሰራዊቱም ሁሉ ደነገጡ። የባብሏትም ጀመር። ንጉሱም ንግሥት አስቴር ሆይ የምትለምኝኝ ምንድን ነው? የምትሽውስ ምንድን ነው? እስከ መንግሥት የኩሌታ እንኳን ቢሆን ሰጥሻለሁ፣ አላት። አስቴርም ለንጉሡም መልካም ሆኖ ቢታይ ንጉሡ ወዳዘጋጀ ወዳዘጋጀሁለት ግብዣ ከሀማ ጋር ዛሬ ይምጣ አለች። ንጉሡ ንጉሡም አስቴር እንዳለች ይደረግ ዘንድ ሀማን አስቸኮሉት አስቸኩሉት አለ። ንጉሡና ሀማ አስቴር ወዳዘጋጀችል ግብዣ መጡ። ንጉሱም በወይኑ ጠጅ ግብዣ ስለ ሳለ አስቴርን፣ የምትሹ ምንድን ነው? ይሰጥሻል። ልመናሽስ ምንድን ነው? እስከ መንግሥት እኩሌታ እንኳን ቢሆን ይደረግልሻል፣ አላት። አስቴርም መልሳ ልመናዬና የምሻው ነገር ይህ ነው፣ በንጉሱ ዘንድ ሞገስ አግኝቼ እንደሆነ ልመናዬንም ይፈጸም ዘንድና የምሻውን ያደርግ ዘንድ ንጉሱን ደስ ቢያሰኘው ንጉሱና ሃማ ወደ ዘጋጀላቸው ግብዣ ይመጡ እንደ ንጉሱም ነገር ነገ አደርጋለሁ አለች። በዚያም ቀን ሃማ ደስ ብሎት በልቡም ተደስቶ ወጣ። ነገር ግን መርዶክዮስ በንጉሱ በር ያለ መነሳትና ያለ መናወጥ ተቀምጦ ባየ ጊዜ ሃማ በመርዶክዮስ ላይ እጅግ ተቆጣ። ሃማ ግን ታግሶ ወደ ቤቱ ሄደ። ልኮም ወዳጆቹና ሚስቱን ዞሳራን አስጠራ። ሃማም የሀብቱን ክብርና የልጆቹን ብዛት ንጉሱም ያከበረበትን ክብር ሁሉ በንጉሱም አዛውንትና ባሪያዎች ላይ ከፍ ከፍ እንዳደረገው አጫወታቸው። ሃማም ንግስቲቱ አስቴር ወዳዘጋጀችው ግብዣ ከኔ በቀር ከንጉሱ ጋር ማንንም አልጠራችም፤ ደግሞ ነገ ከንጉሱ ጋር ወደ እርሷ ተጠርቻለሁ። ነገር ግን አይሁዳዊው መርዶክዮስ በንጉሱ በር ተቀምጦ ካየሁ ይህ ሁሉ ለእኔ ምንም አይጠቅምም አለ። ሚስቱም ዞራን ዞሳራና ወዳጆቹ ሁሉ ቁመቱ አምሳ ክንድ የሆነ ግንድ ይደረግ፣ ነገ መርዶክዮስ ይሰቀልበት ዘንድ ለንጉሱ ተናገር፣ ደስም ብሎ ከንጉሱ ጋር ወደ ግብዣው ግባ አሉት። ነገራቸውም ሀማን ደስ አሰኘው፣ ግንዱንም አስደረገ።